ማዕከላዊ በሚባለው ቦታ ገብተው የሚገረፉበት ስርዓት የለም። አሁን ማዕከላዊ ተዘግቷል፣ ግን እኔ ጥፍሩ የተነቀለ እግሩ የተሰበረ ሰው አይቻለሁ። በሽፋን ስር ምርመራ የሚያካሄድ መርማሪ ከግድያ ወንጀል ውጭ በሌላ ወንጀል አይፈቀድም፣ አይጠየቅም ይላል። ነገሩን እንደ ቻርልስ ዲከንስ በሁለት ከተሞች ወግን ጀምረው ከተሞቹ አዲስ አበባና ናይሮቢ ናቸው። ቻርልስ ዲከንስ ኤ ቴል ኦፍ ቱ ሲቲስ፣ የሁለት ከተሞች ወግ በተባለው መጽሐፉ ምርጥ ጊዜ አለ ደግሞ መጥፎ ጊዜ አለ፣ የጥበበኛነት ዘመን እንዳለ ሁሉ የሞኝነትም ዘመን አለ እያለ ይቀጥላል። ናይሮቢና አዲስ አበባ ጎረቤታሞች ቢሆኑም ሁኔታቸው እንዲህ ያለ ለየቅል ነው። አንዷ ምርጥ የዲሞክራሲ ዘመን ላይ ትገኛለች፣ አንዷ የመግደልና የመሞት ጊዜ ላይ ነች። አንዷ የሰላም ከተማ ነች ሌላኛዋ የእልቂት ምድር። በአንደኛዋ ከተማ ዜጎች ተሰልፈው መንግሥታቸውን ለመቃወም አይከለከሉም። በአንደኛዋ ከተማ ሰልፍ ለመውጣት ማሰብ በራሱ ያሰይፋል በዚህ ሁኔታ ውስጥ ያሉት ሁለቱ ከተሞች ሰሞኑን እንዲህ ያለ ወግ አላቸው በአዲስ አበባ ዜጎች እስካልሞቱ ድረስ የሚገረፉበት ህግ እጃቸውን እያወጡ በመረቁ ሰዎች ጸድቋል አዋጁ በአጭሩ ሲቀመጥ አትግደል እንጂ ግረፍ ነፍስ አታጥፋ እንጂ አኮላሽ ህይወት አትንጠቅ እንጂ አካል ሳጉድል የሚል ይዘት ያለው ነው በናይሮቢ ደግሞ አንድ ዜጋ በፖሊስ ከተያዘ በኋላ እስር ቤት ውስጥ ሞቷል በመባሉ ወገናችን በምርመራ ወቅት ተደብድቦ ሞተ የተባሉ ዜጎች በሰልፍ ቁጣቸውን መግለጻቸው የዓለም ሚዲያዎችን ትኩረት ስቦ ከርሟል። እስረኛው በመሞቱ ምክንያትም የፖሊስ ኮሚሽነሩ ስልጣናቸውን በገዛ ፈቃዳቸው ለቀቁ የሚለው የሚዲያዎች ርዕሰ ወሬ ነበር። For days, Kenyans have been holding protests over the killing of Albert Ojiang earlier this month. አሬስት ኤንድ ፕሮሴኪዩት የኬንያውያኑ መፈክር ነው። ይታሰር ይከሰስም እያሉ የጠየቁት ለሞቱ ምክንያት የሆነውን እስራት የፈጸሙትን የፖሊስ ኮሚሽነር ነው። ይህንን ኢትዮጵያ ውስጥ ቢሆን ደመላሽ ገብረ ሚካኤልን እሰሩት ብሎ ሰልፍ የሚወጣ መላኩ ፈንታን ክሰሱት፣ ብርሃኑ ጁላን እሰሩት፣ ወዘተን ተብሎ ለመውጣት ቢሞከር ስንት አንገት ይቀላ ነበር፣ ስንት እናታለቅስ ነበር የሚለውን እንትውና ከመግደል በመለስ የብልጽግና ደህንነቶች ያሻቸውን ያደርጉ ዘንድ ፈቃድ ያገኙበትንና ከሞተ ሰው ጭምር ንብረት የሚወርሱበትን አዋጅ እንመልከት። ባሳለፍኑ ማክሰኞ የጸደቀው አዋጅ ብልጽግና ከሚገድለው በተጨማሪ አካል ጉዳተኛ አድርጎ፣ ዓይን አጥፍቶ፣ እግርና እጅ አሳጥቶ ወዘተ ዜጎችን በየቤቱ የሚጥልበት ህግ መሆኑን ራሳቸው የፓርላማ አባላቱም የሚናገሩት ሆኗል። ዘርዘር አድርገን እንመለከተዋለን። ከዚህ በተጨማሪ ደግሞ የኦህዴድ ብልጽግናዎች የጠሉትን ወይም ይጠላናል የሚሉትን ሰው ሁሉ ንብረት እየነጠቁበት ያለው አዋጅ ከባለፈው ጥር አንድ ጀምሮ ተተግብሯል። ዜጎችም በዚሁ አዋጅ እያለቀሱ እየተነጠቁ ናቸው። የዚህን አዋጅ ምንነትና አተገባበሩንም እንመለከተዋለን። እነዚህን ሁለት ህጎች የባልና ሚስት አዋጆች ልንላቸው እንችላለን። አብይ አዘው ጌዲዮን ጢሞቴዎስ ጽፈው ባለቤታቸው ሃና አርያ ስላሴ አዋጅ ያስደረጓቸው ህጎች ናቸው። ነገሩን አካል ማጉደያው አዋጅ ላይን ጀምረው የአዋጁ መጠሪያ በወንጀል የተገኘ ንብረት ህጋዊ ማስመሰልና ሽብርተኝነትን በገንዘብ መርዳት ወንጀልን ለመከላከልና ለመቆጣጠር የሚል ነው። ዓላማው ግን የራስን ዜጋ ማሸበር፣ አካል ማጉደልና የአገር ልጅ በላቡ ያፈራውን ሀብት መንጠቅ እንደሆነ በፓርላማም ተነግሯል። የአዋጁ አንቀጾችም ለማለባበስ እንኳ ሳይሞክሩ ባሰፈሯቸው ድንጋጌዎች ገልጸዋል። የአምባገነን ገዢዎች አንዱ ጠባይ የዜጎችን አካል ከፍ ሲልም ሕይወት መንጠቅ መሆኑ ተተርጉሞ ያደረ ጉዳይ ነው። እንደ ብልጽግና ግን የአካል ማጉደልና የማሰቃየት ወይም የቶርቸር ሕግን ጽፎ በፓርላማ ያጸደቀ ስለመኖሩ ለዚህ ዝግጅት ስንል ያደረግነው መጠነኛ ዳሰሳ መረጃ አላቀበለንም። ይህንን አዋጅም የፓርላማ ሰዎች ጋዜጠኞችን፣ ፖለቲከኞችንና ለአገዛዝ አላድርም ያሉ ባለሀብቶችን ለማጥቃት ሊገለገልበት እንደሆነም ጥርጣሪያቸውን አስቀምጠው ተናግረዋል። በዋነኝነት የመንግሥት ተቃዋሚዎችንና ዲሰንቶችን ተቃዋሚ ፖለቲከኞች መንግስት ውስጥ ሁነው የተለየ ድምፅ ያላቸውና መንግስትን የመተቸት አዝማሚ ያላቸው ጋዜጠኞች፣ የሰብአዊ መብት አራማጆችን ነው ለመክሰሻ ናቸው። በተጨማሪ ደግሞ የንግዱን ማህበረሰብ፣ ከንግዱ ማህበረሰብ ውስጥ በተለይ ከመንግስት ጋር ተጠግተው ማይነግዱ ወይም ለመንግስት ፋይናንስ ማያደርጉ ግለሰቦችን ለማጥቃት ሊውል ይችላል የሚል ስጋት አለ። የብልጽግና መንግስት ሚስቱን ሲያረስ ያገኘውን ባል፣ ከቤቱ እናቱን ሲያስታምም የተገኘን ወጣት፣ ከሆስፒታል ለፍቶ አዳሪውን ሰራተኛ ከየመስሪያ ቤቱ እየወሰደ ሽብርተኛ ናቸው ሲል መክረሙ እየደበደበ አካል ማጉደሉ ማሰሩና መክሰሱ የሚታወቅ ቢሆንም እነዚህን የያዝኳቸውን ሰዎች እንዳሻኝ በአካላቸው ላይ ልጫወትበት የሚል ሕግ ግን አላስፈለገውም ነበር። ይሁን እንጂ ይህንን ቶርቸር የማድረግ ፖሊሲ ገቢራዊ ለማድረግ አዋጅ አስወጥቷል። የሽፋን ምርመራ ሲሉ በሰየሙት የምርመራ አይነት ዜጎችን ማሰቃየት መብት እንደሆነ፣ ዋናው ግን አለመግደል መሆኑን በአዋጁ ጽፏል። ምርመራ የሚያካሂዱ የሕግ አካላት ከመግደል ውጭ ከለላ የሰጠነባቸው መንገድ በጣም እንደገና ቢታይ የሚል ሀሳብ አለኝ። ኦልሬዲ ከመግደል ውጭ ያሉትን የፈልገውን ነገር እንዲፈጽም እድል እየሰጠ ነው። ነው በዱ ላይ እየቀጠቀጠ ምርመራ አካሄዳለሁ ቢል መብቱ ነው ማለት ነው። ከማን ነው ልንከላከል የፈለግነው ነው መጀመሪያው ጥያቄ። ይህን ምርመራ የሚያካሄድ ሰታ መዋቅር ር ደሞ የህግ አካላት ከለላ ያደረግንለት ከማን ልንከላከለው ነው? ከመግደል በመለስ ማለት አይንን ማጥፋት፣ እጅንና እግርን መንሳት ማለትም ጭምር ነው። አንድ ዜጋ የብልጽግና ተቋዋሚ ወይም ተቺ ነው ተብሎ ከተጠረጠረ አንድ መርማሪ በድብቅ አብሮት እንዲውልና እንዲከርም ይደረጋል። ከዚያም በአንዱ ቀን አካሉን አጉድሎት ይሄዳል። ለምን ሲባል አንደር ከቨር ምርመራ ላይ ነበርኩ ማለት ይችላል እያሉ ነው። የብልጽግናው መንግስት ይጠላኛል ወዳለው ሰው መኖሪያ ቤት፣ የስራ ቦታና ሌላም ስፍራ ታጣቂ ኃይሎችን በመላክ አይኑን ሸፍኖ በጨለማ ቤት አስረው ደብድበውና አካላዊም ስነልቦናዊም ጥቃት አድርሰው ጥፍር ነቅለው እግርና እጅ ሰብረው እንደሚለቁ ገድለውም አስከሬን እንደማይሰጡ በራሱ በሰብዓዊ መብቶች ኮሚሽን ጭምር የተረጋገጠ ነገር ነው። በዚህ የተነሳም አያሌ እንባ በየቤቱ በርካታ አካል ጉዳተኛ በየሰፈሩ አሁንም አለ። የዚህ ሁሉ መከራ ፊት አውራሪ የሆኑት ጠቅላይ ሚኒስትሩ ግን ይህንን ሲክዱ ቀብረር ብለው ነው። አንድም ሰው ቶርች አይደረግም ይላሉ። ቶርቸር አናደርግም ማለታቸው መሆኑ ነው። ላለፉት ስድስት ዓመታት ብታምኑም ባታምኑም አንድ ሰው ኢትዮጵያ ውስጥ ቶርች አይደረግም። በዚህ እኛ እንኮራለን። ቶርች የሚለው የእንግሊዘኛ ቃል ቀጥተኛ አማርኛ ፍቺው የችቦ መብራት ወይም የእጅ ባትሬ አሊያም በአንድ የመበየጃ መሳሪያ ላይ ያለ ብርሃን ማለት ቢሆንም ጠቅላይ ሚኒስትር ዐቢይ ለመጠቀም የፈለጉት ቶርቸር የሚለውን የእንግሊዝኛ ቃል ነው ብለን እንቀበልና በእርግጥ ሰውን ያሰቃዩ ምን የሚለውን እንመልከት። በማረሚያ ቤትም በፖሊስ ጣቢያዎችም ታስረው የነበሩት የአገዛዙም ሹም የነበሩት አሁን ግን እስር ቤት ያሉት ታየ ደንዳ የአይን እማኝነታቸውን ይስጡ። እንዲህ ይላሉ፤ ከዚህ በኋላ ቶርቸር አናደርግም ተብሎ በጣም ብዙ ተወርቶለታል። ግን እኔ ጥፍሩ የተነቀለ እግሩ የተሰበረ ሰው አይቻለ። እኔ አልተመታው። በዚህ ሀሳብ የማይስማሙት ጠቅላይ ሚኒስትር አብይ ግን ይጠይቃሉ። የተገረፉ ካሉ ለምን ወጥተው ተገረፍኩ አይሉም ዜጎች? ለምሳሌ ከዚህ ቀደም በማዕከላዊ በሚባለው ቦታ ገብተው የሚገረፉበት ስርዓት የለም። አሁን ታስረው የተፈቱ ሰዎች ለምን ተገረፍኩ አይሉም? የለም የብልጽግናዎች አለቃ ሆይ አካሌ ጎደለ ተገረፍኩም ብሎ አንድ ሰው በአደባባይ ወጥቶ ቢናገር በሚቀጥለው ማለዳ ነፍሱን እንደምትነጥቁት የሚጠፋው ይመስሎታልን? ዛሬ አካሌን አጣሁ ብሎ ቢናገር ነገ ነፍስህን አምጣ ብለው ጦር እንደሚልኩበት የሚዘነጋው ይመስሎታልን? እርሶ የሚመሩት መንግሥት ሰው ገድሎ አስከሬን የማይሰጥ ወይም ሰውን ደብድቦ ለጅብ እንደሚሰጥ የተዘገበ ነገር አይደለምን? የእርስዎ ደህንነቶችና ሪፐብሊካን ጋርዶች አካሌን አጎደሉት አይኔን አጠፉት ብሎ ለመናገር ድፍረት አቶ ስሙ እየተደበቀለት ሲወጣ የነበረው የሰብአዊ መብቶች ኮሚሽን ሪፖርት ላይ አልነበረምን? የሚለውን የበለጠ ለማስረዳት የሰብአዊ መብቶች ኮሚሽንን የጥቅምት ወር ሪፖርት እናገላብጥ። የብልጽግናው ፓርላማ ብርሃኗ ዴሎን የሾመለት የሰብአዊ መብቶች ኮሚሽን ባሳለፍነው ጥቅምት በመንግስት ወታደሮች ጀኔራሎች፣ የደህንነት ሰራተኞችና መሰል የአገዛዙ ታጣቂዎች ታስረውና ታግተው የተደበደቡ የተሰቃዩ በኋላም የተለቀቁና እስካሁንም የደረሱበት ያልታወቀ አርባ አራት ሰዎችን ታሪክ የያዘ ሪፖርት አውጥቶ ነበር። ጠመንጃ ተደግኖባቸው ታርጋ በሌላቸው መኪኖች ተይዘው በራሳቸው መኪና ታፍነው አይኖቻቸው ተሸፍኖ ታግተው የተወሰዱ እነዚህ ሰዎች አንዳንዶቹ ገንዘብ ከፍለው ተለቀዋል። ገንዘብ ከፍሎ አካልም ከፍሎ የተለቀቀውን ሰው ጠቅላይ ሚኒስትሩ የተደበደበ ከሆነ ለምን ወጥቶ አይናገርም ሲሉ ይደመጣሉ። የቀድሞው የአብይ ሹም የዛሬው የአብይ እስረኛ ታዬ ደንደአ ይመሰክራሉ። ሰውነቱ የተተለተለ ሰው ባይኔ አይቻለሁ ለአራት ወር ጨለማ ውስጥ ከመቀመጡ ውጭ ፐርሶናል የደረሰብኝ ነገር የለ፣ ግን ሰውነቱ የተተለተለ እና ስንት ስቃይ የተፈጸመበት ሰው ግን አይቻልም። በእንግሊዝኛ ቶርቸር የተባለው አካላዊ ወይም ስነ አእምሮዊ ስቃይ ማድረስ የሚባለው ጥቃት በዓለም አቀፍ ሕግ ክልከላ የተጣለበት፣ ኢትዮጵያም እንደ ኤሮፓያን አቆጣጠር በ1993 የፈረመችው በተባበሩት መንግስታት የጸደቀ ስምምነት ነው። እንደ ኤሮፓያን አቆጣጠር በ1975 በጃፓን በተካሄደ ጉባኤ ይህ እንዲሆን አገራት ቶኪዮ ዲክላሬሽን ብለው ባወጡት ውሳኔ የተስማሙለትም ጉዳይ ነው። እስካሁን ከ170 በላይ አገራት ይህንኑ ስምምነት ፈርመዋል። እንደ ኤሮፓያን አቆጣጠር ከ1987 ጀምሮ እየተተገበረ የመጣውን ይህንን የማሰቃያ ጥቃት የትኛውን ፈራሚ ሀገር ለመፈጸም ምንም አይነት ምክንያት ማቅረብ አይችልም ይላል። አንድን ግለሰብ ወይም ማህበረሰብ አሊያም የትኛውን ሰብአዊ ፍጡርና ሰብአዊ ቡድኖችን በየትኛው ምክንያት ማሰቃየት ወይም ቶርቸር ማድረግ እንደማይቻል የሚያስቀምጠውን ይህን ድንጋጌ መሰረት አድርገው የወጡ ህጎችና የተጻፉ በርካታ ስምምነቶችም አሉ። ብልጽግናዎች ግን ይህንን ሁሉ ትተውት ሰውን የሚያሰቃዩበት፣ አካሉንም የሚያጎድሉበት ህግ አውጥተዋል። በእርግጥ ይህ የምርመራ አይነት መርማሪ ነኝ የሚለው የብልጽግና ሰው ተመርማሪ የተባለውን ግለሰብ አካሉን ከማጉደል በዘለለ ንብረቱንም ለመዝረፍ የሚያስችለው ነው። እንዴት የሚለውን አሁንም ከፓርላማው በሽፋን ስር ምርመራ የሚያካሄድ መርማሪ ከግድያ ወንጀል ውጭ በሌላ ወንጀል አይፈቀድም፣ አይጠየቅም ይላል። ለምሳሌ አንደር ከበር ኤጀንቱ በሚሊዮን የሚቆጠር ገንዘብ ተደራድሮ ከወንጀለኛው ጋር አንደር ከበር እየተከታተለው ያለውን ሰው አድሮች አድርጎ ቀርቦ በሚሊዮን ገንዘብ መቀበሉን ብናውቅ አይጠየቅም ማለት ነው። ቶርቸር ቢፈጽም ኢሰባዊ የሆነ አያያዝ ቢፈጽምበት በዚያ ሰው ላይ አይጠየቅም ማለት ነው። ፍርድ ቤቶችን በጠቅላላ ከጥቅም ውጭ የሚያደርገው ይኸው አዋጅ ያለ ፍርድ ቤት ትእዛዝ አንድ አቃቢ ሕግ ብቻውን የግለሰቦችንና የማኅበራትን ወይም የድርጅቶችን የባንክ አካውንት እንዲዘጋ የተጠራጠረውን ግብይት ለቀናት እንዳይንቀሳቀስ እንዲያግድ፣ ያለ ፍርድ ቤት ትእዛዝ በአቃቢ ህግ ፈቃድ ተጠርጣሪዎችን ይዞ መመርመር ወዘተ የሚሉ መብቶችን ለገዢ ቡድን የሚሰጥ ነው። እነዚህ ከፍርድ ቤት የበለጠ ስልጣን የተሰጣቸው አካላት ደግሞ ፍትህ ሚኒስቴር፣ ፖሊስ፣ ፋይናንሽል ኢንቴሊጀንስ ወዘተ ናቸው። እነ ተስፋዬ ዳባ፣ እነ ደመላሽ ገብረ ሚካኤል፣ እነ ሙሉቀን አማረ መሆናቸው ነው። ለምሳሌ አንድ ለብልጽግና ገንዘብ አላዋጣም ያለ ነጋዴ ወይም ከዚህ አገዛዝ ጋር ተነካክቼ ወገኖች የሚገደሉበትን አገር የምትፈርስበትን መንገድ አልተባበርም ያለ ባለሀብት አንድ ንብረት ከገዛ ወይም ከሸጠ አጠራጣሪ ግብይት ተብሎ በፍጥነት ሊታገድበት ይችላል። ይህንን የሚያደርገው ደግሞ የፋይናንስ ደህንነት ማዕከል የተባለው ተቋም ነው። የመንግስት ፋይናንስ ደህንነት አገልግሎት አጠራጣሪ የሆነ ግብይትን ለሰባት ቀን አግዶ ማቆየት ይችላል ያውም ያለ ፍርድ ቤት ትዕዛዝ በአቃቤ ህግ ኃላፊ አስፈቅዶ ማለት ነው። እነዚህ አይነት ነገሮች አሳማኝ አይደሉም። ለምሳሌ አጠራጣሪ የሆነ ትራንዛክሽን አለን ብለን ፍርድ ቤት ሳያግድ ስልጣን ከምንሰጠው ያ ትራንዛክሽን ተካሂዶ የወንጀል ኢለመንት ካለው ወይም ህገ ወጥ የሆነ ትራንዛክሽን ከሆነ የት ይሄዳል? ሀገር ውስጥ አይደል ያለ። ከአንድ ዓመት በፊት የጌዲዮን እጅ ጽፎት ለአብይ መግረፊያነት እንዲውል የተሰናዳውና በወንጀል የተገኘ ንብረት ህጋዊ ማስመሰልና ሽብርተኝነትን በገንዘብ መርዳት ወንጀልን ለመከላከልና ለመቆጣጠር የወጣ የሚል ስም የተሰጠው ይኸው ህግ የአገዛዙ ኑምድና ህጋዊ የሚያደርጉ አንቀጾችን ይዞ የተሰናዳ ነው። ለምሳሌ አንድ ሰው ወደ ኢትዮጵያ ሲገባ ወይም ከሀገር ሲወጣ ጥሬ ገንዘብ ይዞ ለጉምሩክ ኮሚሽን ካላሳወቀ ወይም የተሳሳተ መረጃ ካቀረበ እስከ አምስት ዓመት ጽኑ እስራትና እስከ ግማሽ ሚሊዮን ብር ይቀጣል። የግማሽ ሚሊዮን ብር ደግሞ የዋጋ ንረት እየታየ ሊጨመር ይችላል። ይህ ሰው ነጋዴ ወይም ሌላ የሙያ ስራ ያለው ቢሆንም ከአገር ሲወጣ ወይም ወደ አገር ቤት ሲገባ የያዘውን ገንዘብ ለጉምሩክ ኮሚሽን ባለማሳወቁ በእስራትና በገንዘብ ብቻ ተቀጥቶ አይበቃውም። ይህንን የተሰማራበትን ስራ እንዳይሰራም ከአምስት ዓመታት በላይ ይታገዳል። በዚህ አዋጅ መሰረት ጥፋተኛ የሚባሉ ሰዎች ማለትም በምርመራ ወቅት አካሉ የጎደለም፣ ማሰቃየት የተፈጸመበትም ሆኖ እንደገና ደግሞ በፍርድ ቤት ሲፈረድበት የአብዛኞቹን ቅጣቶች ከ15 ዓመት እስከ 20 ዓመት እስራት ወይም እስከ 1 ሚሊዮን ብር ይከናነባል። የአገር ሉዓላዊነት ለአይምኤፍ ሸጦ የተረከበው ፖሊሲ በአገሪቱ ኢኮኖሚ ላይ ምስቅልቅል ፈጥሮ 86 ሚሊዮን ኢትዮጵያውያንን አደሂቶ ዶክተሮችንና መሰል የመካከለኛ ገቢ ባለቤቶችን እንዲራቡ ያደረገበት ፖሊሲ የፈጠረው የኑሮ ውድነት ከግምት ውስጥ ገብቶ የዋጋ መሰረቱም ታሳቢ ተደርጎ የደሞዝ ጭማሪ ይደረግ ሲባል አገሪቱ አቅም የላትም ያለው ብልጽግና ዜጎችን አስሮ ቅጣት ለመቀበል ግን የወቅቱን የዋጋ ግሽበት ወይም ኢንፍሌሽን ከግምት ውስጥ ያስገባል ይላል። ለቅጣት ኢንፍሌሽንን መሰረት አድርጎ የዋጋ ማሻሻያ፣ የቅጣት ተመን ማሻሻያ ማድረጉ ፈገግ ሳሰኝ አላለፈም። ደሞዛችን እንዳለ ስታግኔት አድርጎ ቁሞ ደሞዛችን ይሻሻል እያልን ጥያቄ በምናቀርብበት ሀገር መንግስት ለቅጣት ኢንፍሌሽን መሰረት ያደረገ ማሻሻያ ማድረጉ በጣም አስገራሚ ነው። የጠቅላይ ሚኒስትር ጽህፈት ቤት ያዘዛቸው የጌዲዮን ጢሞቴዎስ ብዕር የጻፋቸው ባለቤታቸው ሃልና አራ ስላሴ ከተስፋዬ ዳባ ጋር ሆነው የሚያስፈጽሟቸው ጸረ ኢትዮጵያ የህግ ድርሰቶች ቀጥለው ካሳለፍኑ ጥር ጀምሮ ደግሞ ከሞተ ሰው ጭምር ንብረት የሚወስድ ሆነው ወደኋላም አስር አመት ተመልሰው የሚተገበረው የንብረት ማስመለስ አዋጅ ገቢራዊ ሆኖ ዜጎችን እያስለቀሰ ነው። አንድ ንብረት ያለው ሰው በቀጥታም ሆነ በተዘዋዋሪ አሁን ያለው ንብረት ወይም የኑሮ ደረጃው አሁን ባለበት ወይም አስቀድሞ በነበረበት ስራ ወይም በሌላ መንገድ ከሚያገኘው ወይም ሲያገኝ ከነበረው ህጋዊ ገቢ ጋር የማይመጣጠን ከሆነና የንብረቱን ወይም የኑሮ ደረጃውን ምንጭ በተመለከተ ምክንያታዊ የሆነ የወንጀል ጥርጣሬ በኖረ ጊዜ የዚህ አይነቱ የኑሮ ደረጃ ያለው ሰው እንዴት ሊኖር እንደቻለ ካላስረዳ ንብረቱ ይወረሳል ይላል። ለምሳሌ አንድ በድለላ ስራ ላይ የተሰማራ ሰው ለረዥም ጊዜ ሰርቶ ባጠራቀመው ገንዘብ ቤት ቢሰራ ወይም አንድ ውጭ ሀገር ቤተሰብ ያለውና በኢትዮጵያ ውስጥ መኪና ለመግዛት የማያስችል ገቢ ያለው ሰው በተላከለት ገንዘብ መኪናም ሆነ ሌላ ሀብት ቢያፈራ ምንጩ ያልታወቀ ሀብት አለህ ተብሎ ይወረሳል ማለት ነው። በውጭ ሀገር ብዙ ዓመት ቆይቶ ንብረትም አፍርቶ ግን ቀሪ ሕይወቴን ወደ ኢትዮጵያ ሄጄ ልለፍ ብሎ ሲያስብ አንድ አዲስ አበባ ካለ ሌላ ሰው ጋር ውጭ ሀገር ያፈራውን ንብረት ቢቀያየር ምንጩ ያልታወቀ ተብሎ ይወረስበታል ማለት ነው። በአጠቃላይ የትኛውም አስር ሚሊዮን ብር የሚያወጣ ሀብት ያለው ኢትዮጵያዊ ባለፉት አስርት ዓመታት የነበረው ገቢውና ያለው ንብረት የተመጣጠን አይደለም ተብሎ ሲታሰብ መንግስት ንብረቱን እንዲወርስ የሚያደርገው ህግ ተተግብሯል። የህዝብን ደህንነት ለመጠበቅ፣ የአገርን ኢንቨስትመንት ለማበረታታት፣ ዜጎች በአገራቸው እምነት እንዲኖራቸው ለማድረግ፣ ምርታማና ውጤታማም እንዲሆኑ ለማስቻል ሳይሆን የህዝብን ንብረት ለመንጠቅ ንብረቱ ተነጥቆም የደህየ ሰው ከአገር እንዳይወጣ ከአገር የወጣም በአገሩ ንብረት እንዳይኖረው ወደ አገር ቤትም ሲመለስ ተሳስቶ እንኳን የያዘውን ገንዘብ ከተናገረ ግማሽ ሚሊዮን ብር ቅጣት እንዲጣልበት የሚያደርጉት እነዚህ በርካታና ተመጋጋቢ አዋጆች እጅግ በጥቂቱ ይህንን ይመስላሉ። መልካሙን ሁሉ መመኘት፣ በዚሁ እንሰናበታለን።